የፋሲልን እህት አወራ ናት። እውነት ነው፣ ለሀይሚ ቀለበት አድርጎላታል እና ምን ማስረጃ አለን? ቪዲዮ እያሉ ይገኛሉ። ዛሬ ደግሞ ይሄ ነገር ውሸት ነው ሀይሚ ፕራንክ እያደረገችው ነው ብለው በድጋሚ ትናንት ባወሩበት አፍ ዛሬም ደግሞ ደግሞ ሌላ ነገር እያወሩ ይገኛሉ ማለት ነው። ሲቀጥል ፕራንክ ነው፣ ሀይሚዬ ቡራ የሚያውቀው ነገር የለም። ሀይሚዬ ግን ቡራን ፕራንክ እያደረገችው ነው። ፋሲል ደግሞ ከሀይሚዬ ጋር ይተዋወቃሉ። ትዝ ካላችሁ ጆሲ ማለት የሀይሚዬ እና የቡራዬ ጓደኛ ነው። ይህ ልጅ ደግሞ ፋሲል ከጆሲ ጋር ራሱ ቪዲዮ ሰርቷል ማለት ነው ከዚህ በፊት ማለት ነው እና ሀይምዬ በተደጋጋሚ ፕራንክ ተደርጋለች። አሁን ላይ ደግሞ እሷ ከበድ አይነት ፕራንክ ይዛ መጥታ ቡራጌን እያደረገችው እንጂ ፈጽሞ ፋሲል እና ሀይምዬ ፍቅረኛሞች አይደሉም። ምናልባት የሆነ ዝም ብለው ዝም ብለው ማለት ነው ለቪዲዮ ድምቀት ተብሎ ምናልባት ቀለበት እያደረገላት ቪዲዮ ቀርጻ፣ እሱንም ደግሞ ብሩኬን እንትን ለማለት ፕራንኩ በደንብ እንዲያምናት ለማድረግ እንደዛ ከተደረገ እንጂ ማለት ነው ፈጽሞ ፋሲል እና ሀይሜ የምንም አይነት ግንኙነት የላቸው፣ መቶ ፐርሰንት ማለት ነው። ዝም ብላችሁ አትበጥረቁሽ፣ ዝም ብላችሁ አትበጥረቁ። ቡራዬ ነኝ እንዲከፋው አልፈልግም፣ እኔ በበኩሌ እንዲከፋው አልፈልግም። ፕራንክ ደግሞ መደረግ ግዴታ ነው፣ ምክንያቱም ሲያደርጋት ስለነበረ እሷን ብድሯ መመለስ አለባት። ግን ከበድ ያለ ፕራንክ ነው፣ ቤተሰብ ከበድ ያለ ፕራንክ ነው እና እንደዛ ነው እንጂ ማለት ነው። አሁን እያጋጋላችሁ፣ በቃ ሳት ነግረው እንዴት ትደብቀዋለች፣ በወንድ ላይ ወንድ ቅብር ጥሰው ቅብር ጥሶ ትላላችሁ። ይህን የምትሉ አንዳንዶቹ ይመስለኛል እኔ እናንተ መደረብ የምትወዱ ሰዎች ናችሁ የምትደራርቡ። ለምሳሌ በትዳራችሁ ላይ ወይንም ደግሞ ፍቅረኛ እያላችሁ በፍቅረኛችሁ ላይ የምትደርቡ ሰዎች ልክ እንደ ራሳችሁ ይመስላችኋል ማለት ነው። ለዛ ይመስለኛል አሁን እንደዛ የምትሉት በዛ ላይ ደግሞ ብሩኬ ጋር ስልክ ደውለን እንደ ስልኩን አያነሳም እቤትም አላደረም እያላችሁ ነው የምትገኙት ማለት ነው። አይ ማደር አለማደር አይደለም። አንደኛ ፕራንኩ ያናድዳል አያናድድም ማለት አይቻልም። ለተደረገው ሰው ማለት ነው፣ ለተደረገው ሰው ያናድዳል፣ ስሜታዊ እያደርጋል። ምክንያቱም እንዴት ትደብቀኛለች? እንዴት በእኔ ላይ እንደዚህ ታደርጋለች? በማለት በጣም ያናድዳል ፕራንኩ ማለት ነው ግን ይሄን ያክል ባታጋን የምጥሩ ነው ብዬ አስባለሁ። በቃ ጥላው ጥሏት ሄደ። በቃ ከዚህ በኋላ እሱ እንደዚህ አይላትን ምናምን የሚባለው ነገር ይሄ ወሬ ነው። ቱሪ ላንፋ ማለት ነው። ከዚህ በፊትም ከባድ ሁኔታ ላይ ደርሰው ታርቀዋል ማለት ነው። ፈጣሪ ያጣምረውን ማንም ሊፈታው አይችልም ማለት ነው። ማንም ማለት ነው። እና አንዳንዶቻችሁ ዝም ብላችሁ እንትናት በሉ ማለት ነው። በእርግጥ ሐይሚና ቡራዬ እንዲለያዩ የምትጥሩ ልጆች አላችሁ፣ በጣም ማለት ነው። በጣም ጥረት የምታደርጉ አስመሳዮች ማለት ነው። ግን መቼም ቢሆን አይለያዩ መቼም። እና እያወቃችሁ እንዳላወቀ አትሆኑ። ለሰው ልጅ ደግሞ ጥሩ ጥሩ ነገር ተመኙ። ጥሩ ነገር ስትመኙ ለእናንተም ጥሩ ነገር ይደርሳችኋል ማለት ነው። ትናንትና ስለ ሀናማሩ እንትን ብያለሁ እና እውነት ለመናገር ሀናማሩ ናት አንደኛዋ። በጥራቃ ምንም እንትን ማለት አያስፈልግም። በጥራቃዋ አንደኛዋ ሀናማሩ ናት። አናማሩና ዛፍ ማለት ነው። እኔ እንደውም ሳስባቸው እነሱ ልጆች ሐይሚን በውስጥ የሚያስፈራሯት እነሱ ይመስሉኛል። ብሩኬን ታዩ ምናምን፣ ብሩኬንማ ያፈቅሩታል በደንብ አድርገው ማለት ነው። ከብሩኬ ፎንቃ ገብቶላቸዋል፣ ግን ምንም አድረግ አይችልም። ምርጫው ሐይሚ ናት። የጅኑን ምርጫ ሐይሚ ናት። ማንም ቢጫጫ ማንም ቢያወራ ወደዚህ ቢባል ወደዛ ቢወጣ የፈለገ ነገር ብታደርጉ መለየት አትችሉም። ተመኙት፣ መመኘት አይከለከልም። ግን የተመኛችሁትን ነገር አታገኙም። እሺ፣ ይህን ማወቅ አለባችሁ እና በሰፊው ደግሞ ልንመጣ እንችላለን። ስለነ ሀንቾ ማለት ነው። ስለነ ሀንቾ መረጃ ከነ ማስረጃ ዝም ብለን አይደለም የምናወራው። ዝም ብላችሁ አይታችሁ እኮ ሰምታችሁ እኮ መለየት ትችላላችሁ። ቁም ነገር ማለት ነው። ሐይሚና ቡራጌ ሲጣሉ የሆነ ነገር በመኋላቸው ሲፈጠር ሌሎቹ ካነጋገራቸው ከሆነ ነገራቸው ምናምን እኮ የምትረዱት የተረዱት ነገር አለ ቤተሰብ ቁም ነገር ወዳጅን ጥላትን የምትለዩት በነገራችን ላይ በደስታችሁ ጊዜ ሳይሆን በሀዘናችሁ ጊዜ ነው። የደስታ ቀንማ እኮ ማለት ነው ሁሉም መጥቶ ያሸረግዳል፣ ይጨፍራል፣ ይበላል፣ ይጠጣል፣ አምሮብሃል፣ ተመችቶሃል፣ ቅብር ጥሶ ምናምን ይላሉ ማለት ነው። የሀዘናችሁ ጊዜ የሆነ ችግር ሲገጥማችሁ ማለት ነው። በዛ ሰዓት ነው ጥላታችሁን መለየት የምትችሉት ቁም ነገር ማለት ነው እና እኔ እኔ ይለይላችኋለሁ ጥላታቸውን ይሀይሚንና የጅንኑን ማለት ነው አሉ ደግሞ ከልብ በሚወዷቸው ከልብ ብለን እነሱ የሚቆሙላቸው ሲከፉ የሚከፉ ሲደሰቱ የሚደሰቱ ልጆች በጣም ብዙ ልጆች አሉ። ዩቲዩበሮችም አሉ አድናቂ ዩቲዩበር ያልሆኑም አሉ ቲክታከሮችም አሉ። እውነት ነው የምላቸው ለእውነት የሚቆሙላቸው ማለት ነው። እና እናንተን ሳላደንቅ አላልፍም በዚህ አጋጣሚ ማለት ነው። እነወሬ ሙልጭ ግን ሙልጭ ሙልጭ ሙልጭ የምትሉት ግን እናንተ ቆይ ቆይ ቆይ ይዘንላችኋል። ቀጠሮ በቀጠሮ በፕሮግራም ስለ እናንተ እናወራለን ማለት ነው። ዛፍ ደግሞ ምን አለች መሰላችሁ? ፕራንኩ እስከ እንትን እስከ ፋሲካ ድረስ ይሄዳል። እሷ ናት አንደኛ ቀለበት ሲያደርግላት የነበረው ቪዲዮ አለ ምናምን ያለችው ማለት ነው እና ቢኖርም ግን ፕራንክ ነው። ሐይሚ ከልጁ ጋር ተነጋግራ ነው እየሰራች ያለችው አሁን ላይ፣ ቡራን ፕራንክ ለማድረግ እንጂ እውነት አይደለም። ምንድን ነው ማካበድ ዛፍ

እኛ ቦዲጋርድ እኔ ቦዲጋርድ ሆኛለሁ። ከዚህ በኋላ የጅንኑ እና የጨረቃ ቦዲጋርድ ነኝ። ዩሴ ተነግራቸዋል። እስከ ዛሬ የአብርሽና የሩታ ቦዲጋርድ ነበርኩ ማለት ነው። አሁን አብርሽና ሩታ ለሰርግ ሄደዋል ማለት ነው። አሁን ላይ ግን አሁን ላይ ደግሞ በደንብ ማጠማመር ያለብኝ ጅንኑንና ጨረቃዋ ነው። ስለዚህ በእነሱ አልደራደርም። በዚህ ሰዓት ሰምታችኋል።